ያየን ተፈትፍቶ ሲበላ ደርሼ ረመሞቴ ናው ላይ ጠቅመኝ ቀምሼ አፍንጫ ጎራዳ አካላት ውድ ምን ትጠቀሚያለሽ? ልብሴን ጥየ ባብ ምንለያየው በሳቅ ነው። ሳቅ ሳቅ ካላሉ አልሄድም፣ አልሄድም ሳቅ። አሁን ገላውት ላጥቦት ነው። ያው ሙቃ በቀዝቃዛ በቀዝቃዛ ውይ ውይ ውይ

መላ ምሳ ምን ይሻልሃል? ሁለት መቶ ብር ቢሰጡኝ ቀበሌው ክበብ ይዤ እበላለሁ። ማነች ሁለት መቶ ብር። አገሩ ሁሉ አገሩ ሁሉ እየጠንጋጋ መቶ እኔ ፎቶ እያረሳ ፎቶን እየወሰዱ መነገጃ ይሸጣል። ሰላም ሰላም ውዶቼ፣ እንዴት አላችሁልኝ? በያላችሁበት የፈጣሪ ሰላም ብዝት ይበላችሁ። ጥፍት ብዬ ነበረ፣ ትንሽ አይኔን አሞኝ ነበረና ረጅም ጊዜ። ትንሽ አይን በጣም ወሳኝ ነገር ነው። ፕሊስ፣ ቪዲዮ ስታዩም ቲክቶክ ምንም ነገር ስታዩም ስታነቡም፣ ንባባችሁን ቀነስ አድርጎ አሊያም ደግሞ ግራና ቀኝ አረፍት እያደረጋችሁ። ምክንያቱም ረጅም ሰዓት ስንፈት አይን ይደርቃል። ይቀድነው በምክንያት ነውና ለማራስ ነው። እና እችን መልክት ነች እስቲ ዛሬ በማማዝናሽ ቪዲዮ ተከስተናል። እንግዲህ በጣም ያስቁናል። መንግስትንም አይ መንግስት ነገር ያሉት ነገር አለም በጣም ደግሞ አሳዛኝ ታሪክ አላቸው ወደኋላ ላይ የምነግራችሁ ይሆናል። አሁን ላይ ግን ሀገር ምድሩን በሳቅ ፍንድቅ ድቅ እያደረጉ ስላሉ ሴትዮ አንዳንድ ቪዲዮዎች ይዤላችሁ መጥቻለሁ። እንደገና ሲቀጥል ደግሞ በመሀል ሌሎች አስቂኝ ቪዲዮዎች ጣልጣል ያረኳቸው በቁም ነገር የሚነሱ ቪዲዮዎች ቢያስቁ ቁም ነገሮች ያላቸው ቪዲዮዎች አሉ። አብራችሁን ቆዩ። ለቻናል የመጀመሪያ የሆናችሁ ይህን ቻናል ሰብስክራይብ በማድረግ ጀምሩ፣ በፍቅር ጠይቃችኋለሁ። ቤተሰቦች የሆናችሁ ደግሞ ይህን ቪዲዮ ላይክ በማድረግ ብታንቀሳቀሱልኝ፣ ይህ ቪዲዮ ብዙ ቦታ ይደርሳል። ምክንያቱም ረጅም ጊዜ ቪዲዮ አልሰራሁም። በቃ እንግዲህ እናንተ ላይክ ካላደረጋችሁ ማንም ሰው ላይ አይልኝ። በጣም ይህን ተወዳጅ የሆነ የማማዝናሽ ቪዲዮ ማለት እና ሌሎችም አሉ። ስቲ እስከ መጨረሻው አብራችሁን ቆዩ። ወደ ቀጣይ ቪዲዮ ስቲ ሂድ ቁ ምን ችግር አለ? ሳቁ ሳቁ ውስጥ ውስጥ ውስጥ ውስጥ

ወይ እውነት ለመናገር ያው ብዙዎች ያው ብዙዎች ባለም ያው አብዛኛው መንግስትን የሚቃወም የሚደግፍ አለ፣ መካከለኛ አለ። ግን እንደዚህ እናታችን ማለት ነው በመንግስት ላይ የሚስቁ እናት አይችም ማለት ማንም ሰው አይቼ አላውቅም። በእውነት ብዙዎች የተቃውሞ ያላቸው ይቃወማሉ፣ የሚደግፉ ያው ሲደግፉ እናያለን። ነገር ግን እየገረመኝ ማለት ነው የመንግስት ነገር ሲያስቃቸው ያዩት እማማ ዝናሽ ብቻ ነው። እዛ እሷ ቅድም መነጋገሪያ ብዬ ያልኳቸው ለዛ ነው። በጣም ፍንድቅድቅ ሚያስቁ በጣም አስቂኝ እናት ናቸው። እንደው ዝም ብሎ ሳቁ ሳቁ ይሎታል ውስጥ ውስጡ ሳቁ ፈነቃቀለኝ። የሚያስቀኝ የመንግስትን ጉዳይ ነው። አሁንም የመንግስትን እስቲ ቪዲዮዎችን ቪዲዮ ላይክ ያላደረጋችሁ ላይክ ማድረግ አትርሱ። ዛሬ ስለ መንግስት ብቻ ሳይሆን አንድ ቁም ነገር አለ። ሌሳን አለ ስ መጀመሪያ ስ አለማየሁ ታደሰ እንስማውና ቀጥሎ ደግሞ አንድ ቁም ነገር አለች። አብራችን ቆዩ እንዳትሄዱ በህይወት ትልቁን ትምህርት ልምከር፣ ያንተን መኖር ዋጋ ከማይሰጡ ሰዎች መካከል እንዲሆን ከተሰማ ትታቸው ውልቅ ውልቅ ውልቅ እበል ብሏቸው። አይዚ እዚጋ ቁም ነገር አለ በህይወት ቁም ነገር የማይሰጡ ሰዎች ካሉ ማለት በሽም የምትኖረው ህይወት ይጎዳሃል ለማለት ነው። በሌላ አገላለጽ እንግዲህ አብረሃቸው በግንኙነት አንዳንድ ሰዎች በቃ ሌት ብለው ችለው ብዙ ነገራቸውን ዋጋ የሚከፍሉ አሉ። እነዚህ ሰዎች አብሮ መኖራቸው ትርጉም የለሽ መሆኑን ነው የተናገር ያለው። ፕላስ ደግሞ እኔ ብዙ ባላምንበትም አንዳንድ ጊዜ እኚህ ኮከብ የሚባል ነገር አለ። በእርግጥ እኔ ክርስቲያን ነኝ። ያው ሙስሊሞችም አትደግፉትም ይሄን ነገር። ነገር ግን ይሄ ኮከብ የሚባል አለ። የተወለዳችሁበት ወር ከሰው ጋር ለመግባባት ፋክተር አለው የሚባል ነገር አለ። ምሳሌ እኔ ሰኔን የተወለድኩት ጀመና ይነኝ እኔ ሲነግረኝ በጣም በሰዎች ተወዳጅ ምናምን ይላል እና እንዲህ ደግሞ አኳሪየስ የሚባሉ አሉ ወደ ሴፕቴምበር አካባቢ የተወለዱ መሰለኝ እና እነዚህ ሰዎች በጣም ብቻቸውን መኖር የሚፈልጉ በጣም ምርምር ስራ ላይ በጣም ጎበዞች ፕላስ ደግሞ ከሰዎች ጋር ብዙ ኢንተራክሽን የማይፈልጉ ምናምን ይላል እና ደግሞ አንዳንዶች ደግሞ አሉ እነ ሊብራ የሚባሉ ሊብራ ቼክ ታደርጉኛላችሁ ጉግል ላይ ማንበብ ትችላላችሁ በባህሪያቸው ቼክ ለማድረግ ሞክር ያለው ሰነፎች ናቸው በብዙ ነገሮች ላቸው እና ጎሲፕ ናቸው ይላቸው በተለይ አሁን ወሬኞች አሜተኞች ናቸው ይላል እነዚህ ሰዎች ላይ የተወለዱበትን መንዝ ጠይቂ ቼክስ አደረግ ጥናቱ ልክ ይመጣል ያለ ፕላስ ደግሞ ለምሳሌ እኔን አሁን ለምሳሌ ሊወዱኝ ወይም ሊያፈቅሩኝ ከማይችሉ ኮከቦች ብነግራችሁ ፔሰስ ለምሳሌ ፔሰስ የተባለው ዞሪክስ ምንድን ነው ፔሰስ የተባለው ኮከብ እኔን በቃ የዚህ አይነት ኮከብ ያላት ሴት በፍጹም ታፈቅርኝ አትችልም እና እስቲ ቼክ አርጉ ይላል። እኔ አልመከርኳችሁም። ይሄ ነገር ግቡበት አይደለም፣ ዝም ብዬ ሳገላበት እንዳያየት ነው ሰጀስት እያደረጓለ። በዚህ አትመኑ፣ ምታምኑ መብታችሁ ነው። እኔ ግን ስለዚህ ነገር ሀሳቡን አንሰው፣ ቀረቤታ ፍሬንድሺፕ ላይ ራሱ በጣም ከመሬት ተነስተን አንዳንድ የምንጠላቸው ሰዎች አሉ፣ ለምሳሌ ወይም ደግሞ የሚከብዳችሁ ሰው አለ ይሄ ምንድን ነው? ከምንም የተነሳ ኮል በሌሎች በጣም የሚወደድ ሰው ግን በእናንተ ዘንድ የሚጠላ ሰው ካለ ይሄ ነገር የሆነ እዚህ ነገር አለችና፣ እዚህ ላይ እኔ ሪሰርች አልሰራም፣ እናንተ ስሩበት። ግን አሁን ይሄ ምክሩ ያለማዩት አደሰ ምክር ስነግራችሁ ደግሞ ምንድን ነው የሚለው ፍሬንድሺፕ ላይ በቃ ሰዎች ለእናንተ ቫሊዩ ካልሰጧችሁ በጣም ትጎዳላችሁ ለማለት ነው። ስለዚህ ውልቅ ብሩ ይላል። እስኪ ደግሞ ስለ ሞራን ደሞ አንዲት ቪዲዮ ላጋ ልጋብዛችሁና እንግዲህ በቁም ነገሩን ቀጥል እስኪ ሳይኮሎጂ እንደሚለን በጣም ጂኔስ የሆኑ ሰዎችን በእነዚህ መለየት ይቻላል። አንደኛ የእጅ ጽሑፋቸው ምንም ነው የማያምሩ፣ ላይነበብ ሁላ ይችላል። የተሞነ ጫጨረ ነው። ያ ደግሞ ችግሩ ምንድን ነው እንደዛ የሚሆንበት አእምሯቸው ከእጃቸው በጣም ስለሚፈጥን በጣም ፋስት ስለሆነ የእጅ ጽሑፋቸው ላይስተካከል እና የእጅ ጽሑፋቸው ላይ ደግሞ ላይጨነቁ ይችላሉ። ሁለተኛ ለሌሎች ምቀኞች አይደሉም። ሰዎችን አብረው ማሳደግ የሚያውቁትን ነገር ለማሳወቅ እንጂ እነሱ የተሻለ አውቀው ሌላውን እንዳያውቅ የሚደፍጡ ሰዎች አይደሉም። ሶስተኛው ማታ ላይ ለጊዜ አይተኙም፣ ያመሻሉ ምናልባት ጠዋት ላይ ተኝተው ሊያረፍዱ ወይም ቀን ላይ ቅ ሊያስቸግራቸው ይችላሉ። ኦላይት እጅ ጽሑፋቸው መምህር በቃ አይ ባይዘ ባሉ አንዳንዶቻችን ማለት ወይ የኔ እጅ ጽሑፍ እኮ አያምርም ስለዚህ ጂነሽኔ ምናምን ብለህ ደጅ እንዳናደርግ ማለት ለምሳሌ እኔ እንጂ ሱፊያ ጂነስ እንጂ ነስ ነው ማለት አይደለም። ሳይኮሎጂ እንደሚለን ብላን ያቀረበችው እና እኔን እኔንን ብዙ ያሉም አሉ እንዴ እንጂ ጽሑፉ የእውቀት መልክ በእርግጥ ጥናት ጥናት ጥናት ነው። ማንም ሰው ሰነፍ እንደነበረ መቆየት ላይችል ይችላል። ለምሳሌ እኔ በልጅነት ሰነፍ ተማሪ ነኝ፣ እውነት ለመናገር ግን ከፍ እያልኩ ሲሄድ ከዘጠነኛ ክፍል ጀምሮ በጣም ተከፈተ። ራሴን ኢምፕሩቭ አደረኩኝ። በጣም እግዚአብሔር ይመስገን ማለት ዩኒቨርሲቲ ስገባ ጥሩ ውጤት ይዤ ነው የገባሁት። በነገራችን ላይ ኢቨን አሁንም ራሱ ይመስገን ለማለት ፈልጌ ነው። እና ዲግሪ ሆነ ማስተር ሆነም በቃ የሰራራ ነው ማለት ነው። ስለዚህ ሰነፍ ተማሪ ነበርክ ማለት ታሪክ በስንፍና ይቀራል ማለት አለ መቃን ዩ ካን ቼንጅ ዩርሴልፍ ማለት ነው። ስለዚህ እኔ እጅ ጽሑፍ ያማረ እሱ አይደለም። በእርግጥ ሰዎች በጣም አይምሯቸው ትኩረት የሚሰጠው ነገር አብዝቶ መሆር ወደ እነዚያን ነገሮች ላይ አልጨነቅ ካለ ምርምር ላይ ሊሆን ይችላል። ግን እኮ በነገራችን ላይ እኔ ጎበስ ተማሪዎች እጅ ጽሑፋቸው እንደውም እኮ አሪፍ ነው እስከ ዛሬ ባየሁት ማለት ነው የና የት እንደጠ የት እንደተጠና ባላውቅም ግን እቺ ነገር ያው ብዙ ማንም ሰው ሰነፍ አሁን ለብዙዎቹ ወላጆች የምመክረው ነገር ቢኖር በልጅነቱ ሰነፍ ተማሪ ከሆነ በቃ ሰነፍ እንደሆነ ወይኔ ልጄ በቃ ጠፈንቶ ብለን ተስፋ ቁርጥ አይገባም። ብዙ አብዛኞቻችን ልጆች ይኖረናል፣ ወጣቶች እድሜ ላይ ሆነን ማለት ነው። ስለዚህ ልጆች በልጅነት ገና ከዚህ ጀምሮ ከኬጂ ጀምሮ ጎበስ ተማሪ ካልሆነ ብለን አናጨናንቀው። ቼንጅ ያደርጋል ሆነ ሳል እኔ በእናት እስከ አምስተኛ ክፍል ጀምሮ ነጭ ተማሪ ነበርኩ እና እንደውም አስረኛ ክፍል ላይ ሁለተኛ ነው የወጣሁት ወዳጅ። ስለዚህ ሰው ይቀየራል። ማይቀየር ነገር የለም። እና አና አናጨናንቅ ልጆቻችን። ፕላስ ደግሞ ትምህርት አልገባም ካሉ የሆነ ታለንት አለው ይሄ ልጅ ማለት ነው። ስለዚህ ያን ነገር ቼክ እና፣ ጎበዝ ተማሪዎች ስንል ሁሉንም ምድር ላይ የመጣው ሁሉ ጎበዝ ተማሪ እንዲሆን አይደለም። ስለዚህ አንድ ልጅ በትምህርቱ ሰነፍ አይደለም የኔ ልጅ ሰነፍ ነው ብሎ በቀጭ ማለት ሳይሆን እንደ ወላጅ ማለት ነው ይመለከተናል። ምክንያቱም እኛ ጎበዝ ተማሪ ነበርንና በጣም ልጆቻችንን ጎበዝ ካልሆኑ ብለን የምናጨናንቅበት እንትን አይኖርም። ምክንያቱም አነስታይን እኮ ነጭ የሆነ በጣም ጀዝባ ተማሪ ነበረ፣ ምንም ትምህርት ማይችል የተባለ ሰው ነው። ስለዚህ የራሱ ጊፍት ይኖረዋል ማለት ነው። ሌሎችንም ቶማስ ኤዲሰን ብዙዎችን፣ የዓለማችንን ብዙ የቴክኖሎጂ ፈጠራዎች ያመጡ ሰዎች በትምህርታቸው ጎበዝ አልነበሩም። በቃ የሆነ ታለንት አላቸው። በትምህርት ጎበዝ መሆን አንድ ራሱን የቻለ ታለንት ነው ሰው ምን ለማለት ፈልጌ ነው? ያው ጎበስተማ ጂኒስ ምናምን ስንል ያ ይገባችዋል። እስቲ ወደ ቀጣይ ቪዲዮ ላይክ ማድረግ አትርሱ። ይመቻች። የምንለያየው በሳቅ ነው። ሳቅ ሳቅ ካላሉ አልሄድም

መደሰት መውደቅ መነሳት ስኬት አለመሳካት ውድቀት ሁሉ ነገሮች የሰው ልጅ ህይወት ውስጥ የሚገጥሙ ናቸው። ና መታመም አለ፣ ጤነኛ መሆን አለ። ሁሉም ነገር ተቃራኒ አለ። እና እየተፈራረቀብን ነው በህይወታችን ላይ የምናልፈው። እና እኚህ እናት እጅግ በጣም አሳዛኝ ነው። አሁን ዛሬ ላይ ሲስቁ ስናያቸው በእውነት እናት ናቸው ደስታ ይሰማናል። እና ለረጅም ዓመታት ግን ያለቀሱ እናት ናቸው። በተለይ በታሪካቸውን ባለፈው ሲሰማ በጣም በደርግ ጊዜ ነው ምናምን አካባቢ እና የሚወዱት ልጃቸውን እንግዲህ መንገድ ላይ ነው ወታደር ቤት ሄዶ እንደሞተ የተነግሯቸው በዛ አይምሯቸው ልክ አልሰራ ብሏቸው በጣም ረጅም ዘመናት በማልቀስ ያሳለፉ እናት ናቸው እና ብዙ ነገር እንደተከፉ ያስታውቃል። ግን ያው ፈጣሪ ጊዜ ጠብቆ ዛሬ ሲክሳቸው ማየት በጣም ያስደስታል። እኔ በጣም ደስተኛ በእውነት እኚህ እናት ምንም ቢናገሩ ምንም ቢሉ እሳቸው እናት ናቸው። እና እንዳልኩት ያው ብዙ ነገሮቻቸው ያስቃል፣ ባይ አሁን ያስቀን ውስጣቸው በጣም የተጎዳ ነገር ስላለ ከልባቸው ነው። እና አንዳንድ ሰዎች ያው ይገባቸዋል መቼም። እና እንደ እናት ይሄ ነገር ባይገጥማቸው ጥሩ ነበር፣ ግን ፈጣሪ ክሷቸዋል። ሰዎችም ነዘኪ በጣም በእኝንናት እየረዱ ያሉትን ሁሉ ከልብ ላመሰገን ይፈልጋሉ በእውነት በጣም መልካምነት ነው። ከፈጣሪ የምናገኘው ቸርነት ነው። አመሰግናሉ። ለዛሬ ያሉኝ ቪዲዮዎች እኔን ይመስላሉ። እንግዲህ በቀጣይ አስቂኝ ቪዲዮች ተጋበዙና ለዛሬ እኔ እዚህ ጋር በቃሉ። በቀጣይ እስከምንገናኝ ቪዲዮ ላይክ በማድረግ ቻናሌን ሰብስክራይብ በማድረግ አብራችሁን ቆዩ ፕሊስ። ድጋፋችሁ አይለ አስተያየታችሁን ኮሜንት ልጻፉ ወዳችኋለሁ። ታንኪ ዩ። ሚኒባስ ታክሲ ውስጥ ነው። አንድ ቦት ያደረገ ሰውዬ ሚኒባስ ታክሲ ውስጥ ይገባል። ሲገባ ገብቶ ቁጭ ገና ከማለቱ በእጁ የያዘው አምስት ቦቲ ጫማ ውስጥ ይገባል። እሺ፣ ሲገባ ጫማውን አውልቆ 50 ሳንቲም ሊያወጣ ሲል ማለት ነው። እኛን ከፍልልሃል ማለት ነው እ ምከፍልልኝ ብሎ አምስት ሳንቲሙን አውልቆ አውቶ ከፈለ። ሲከፍል ሰዎች ማለት ነው እንደዚህ ያ እንዲህና እንዲያ እያልኩ መጥቻለሁ። አመሰግናለሁ። ሰላም ነው።